የጥፋት መንገድ ከትላንት አይሏል። ልብን የሚሰብሩ አጋንንታዊ ስራዎች በየቀኑ እየተፈበረኩ ነው። እርቃንነት ጋድ እየወጣ ብዙዎች በራቸውን ዘግተው ደም እንባ እያለቀሱ ነው። ህፃን አዋቂ ሳይል ነገሩ የእያንዳንዱን ቤት እያንኳኳ ነው። እርቃንነት የሚስማማው የጨለመው ዓለም ቴክኖሎጂን ተጠቅሞ ትውልዱን እየነጠቀው ብዙዎች በማያውቁት ነገር የእርቃን ቪዲዮና ምስሎቻቸው ማህበራዊ ሚዲያውን እያጥለቀለቀው ነው። ዓለም አንቺው ታመጪው አንቺው ታሮጪው አይነት ስርዓት ውስጥ ከተሰፈቀች አያሌ ጊዜያት ተቆጠሩ። ከህጻናት ልጆች አንስቶ ወጣቶች ላይ እንዲያለው ነገር መፈጸም እጅግ ያሳፍራል ያስደነግጣልም። ይህ የመጨረሻው ዘመን ስለመቃረቡ ግልጽ ምልክት ነው። በአርቲፊሻል ኢንተልጀንስ የሚፈጠሩ የእርቃን ምስሎች ስጋትነታቸው ጨምሯል። ለብዙዎች ህመምና ራስን የማጥፋት ምክንያት እየሆኑ ነው። ነገሩ ውስብስብና የማይጨበጥ ነው። ፈጽሞ በማያስታውቅ መልኩ የሚለቀቁ የእርቃን ምስሎች ብዙ እንባዎች እያወረዱ ነው። ከጥቅሙ ጉዳቱ የሚያመዝነው አርቲ artificial intelligence ዓለምን እየተቆጣጠረበት ያለው ስርዓት እጅግ ያስደነግጣል። እናንተም ልጆቻችሁን ይሁን ራሳችሁን ከዚህ ነገር እንድትጠብቁ ስለ ጉዳዩ ጥብቅ መረጃን ይዘንላቸዋል። የሰውን ልጅ ህይወት መሰረት ከባዶ ለመፍጠር የሚሞክረው አወዛጋቢ ፕሮጀክት አስቀድሞ እንደ ነውር ቢታይም ነገሩ ተቀባይነትን አግኝቷል። እጅግ ያስደነግጣል። ህሊና ቢስ ተመራማሪዎች አደገኛውን እርምጃ ከመውሰድ ማንም አያግዳቸውም። በዚህ ምርምር በተፈጥሮ መንገድ መውለድ ማደግና ማርጀት የሚባል ሂደት ሌላ መልክ ይዛል። ስለ አወዛጋቢው ፕሮጀክት በስፋት የምናስደምጣችሁ ይሆናል እኝንና ሌሎች መረጃዎችን በዝርዝር እሳታችን በስፋት የምናስደምጣችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እየጠየቅን ለእሳቱ ወደ ያዝናቸው መረጃዎቻችን እናምራለን። በአርቲፊሻል ኢንተለጀንስ የሚፈጠሩ የእርቃን ምስሎች ስጋትነታቸው እጅግ ጨምረዋል። ሰይጣን ትውልዱን እየተቆጣጠረበት ያለው መንገድ እጅግ የሚያስፈራና የሚያስደ ንግጥ ነው። በዚህ ምክንያት በርካቶች በራቸውን ዘግተው ደም እንባ እያለቀሱና ራሳቸውን እያጠፉ እንዳለም የተለያዩ የሚወጡ መረጃዎችም ያመላክታሉ። ሰይጣን አላማውና እቅዱ የነበር አንዳንዶች እነዚህን ምስሎች የቀድሞ የፍቅር አጋራቸውን ለመበቀልም እየተጠቀሙበት ነው። ዓለማችን በተለያየ ጊዜ በርከት ያሉ የተራቀቁ ቴክኖሎጂዎችን እያስተናገደችን የመጣችው ከቴክኖሎጂዎች ጋር ተያይዞ የሚፈጠሩ ስጋቶችም በዛው ልክም አስተናግዳለች። አርቲፊሻል ኢንተለጀንስ የወቅቱ የወቅቷ አነጋጋሪ ቴክኖሎጂ ሲሆን ጥቅሙም ስጋቱም በዛው ልክ እየጨመረ መጥቷል። ከጥቅሙ ይልቅ ስጋቱ ያመዘነው አርቲፊሻል ኢንተለጀንስ የማይነገሩና ከመነገር ያለፉ እጅግ አወዛጋቢ አሳዛኝና የበርካቶችን ልብ የሚሰብሩና ተፈጥሮን የሚሽሩ ክስተቶችንም እያስተናገደ ነው። በዓለም ላይ አርቲፊሻል ኢንተለጀንስ ኤአይ በመታገዝ የሚፈጠሩ የእርቃን ምስሎች ስጋትነታቸው ከቴክኖሎጂ መዘመን ጋር እየጨመረ መጥቷል። የአሜሪካ 38 ግዛቶች በዲፕፌክ የሚሰሩ የህጻናት የእርቃን ምስሎች ላይ እገዳ ቢጥሉም የአርቲፊሻል ኢንተለጀንስ ዌብሳይቶች የእርቃን ምስሎችን ለመስራት በመቅለላቸው ስጋታቸው እጅግ አይሏል። በእነዚህ ዌብሳይቶች ሰዎች የሚያውቋቸውን ሰዎች ምስል በማስገባት ወደ እርቃን ምስልነት እንደሚቀይሩም ተገልጿል። ምስሎቹ ለእውነትነት የቀረቡ በመሆናቸው ሰዎች ለመለየት እንደሚቸገሩ ባለሙያዎችም አስረድተዋል። የኮምፒውተር ሳይንስ ባለሙያ ማይክል ዚመር ምስሎቹ ፍጹም እውነተኛ እንደሚመስሉና በርከት ሉ የመተግበሪያ ድርጅቶችም እንደዚህ አይነት ምስል የሚሰሩ መተግበሪያዎችን ማስወገዳቸውንም ገልጸዋል። ይህንን የሚሰሩ ድረገጾች ግን አሁንም መኖራቸውን ባለሙያዎችም ተናግረዋል። ለዚህም ነው ስጋቱ ከፍተኛ ደረጃ ላይ የደረሰው። ዚመር የፎቶ ኤዲቲንግ ቴክኖሎጂ በጣም ዘምነዋል ያለ ሲሆን አሁን ላይ እነዚህ የእርቃን ምስሎች ለመፍጠር አንድ ክሊክ ብቻ በቂ ነው ሲል ነው ያብራራው። ኤሊስተን ቤሪ የተባለች የ14 ዓመት ልጅ በእንደዚህ አይነት መንገድ የእርቃን ምስል እንደተሰራባት ትናገራለች። ይህንን ምስሏንም ከሁለት 1400 የሚበልጡ የትምህርት ቤቷ ተማሪዎችም እንደተመለከቱትም ትገልጻለች። ቶርን የተሰኘ ድርጅትም እድሜያቸው ከ13 እስከ 20 በሚሆኑ 1200 ልጆች ላይ ጥናት ማድረጉን ገልጾ በጥናቱ ከ8 ልጆች አንዱ በዲፕ ፌክ በተሰራ የርቃን ምስል የተጠቃሰው እንደሚያውቅም እንደዚሁም ደግሞ ከ17 ሰዎች አንዱ ራሱም የዚህ ድርጊት ሰለባ እንደሆነ መታወቁንም ይፋ አድርጓል። ተመራማሪዎች አንዳንድ ህጻናት እነዚህን ምስሎች ማወቅ ስለሚፈልጉ ብቻ ይፈጥራሉ ያሉ ሲሆን አንዳንዶች የቀድሞ የፍቅር አጋራቸውን ለመበቀል ይፈጥራሉ ሲሉም ነው የገለጹት። በአሜሪካ በርካታ ግዛቶች ያለግለሰብ ፈቃድ የእርቃን ምስል መፍጠርና ማጋራት ወንጀል ቢሆንም አሁንም ጉዳዩ አስጊነቱ በመጨመሩ ጥንቃቄ ያሻልም ተብሏል። በአርቲፊሻል ኢንተለጀንስ ኤአይ በመታገዝ የሚፈጠሩ ምስሎችና ቪዲዮዎች ከጊዜ ወደ ጊዜ ውስብስብ እየሆኑ የመጡ ሲሆን እውነተኛ መሆናቸውን ለማረጋገጥ ስለሚከብድም ነገሩን በጥንቃቄ ማየትም ይገባል። ወላጆችም ሆነ በወጣትነት እድሜ ውስጥ ያላቸው ሁሉ ከዚህ ነገር እጅግ ልትጠነቀቁና ስለ ጉዳዩን በጥልቀት ልታውቅ ይገባል። ወደ ተመልካቾቻችን፣ እናንተስ ስለዚህ ጉዳይ ምን ትላላችሁ? በየጊዜው የሚመጡ ቴክኖሎጂዎች መንፈሳዊነትን እያስረሱ ከዚህ ዓለም ገዢ ጋር እያቆራኙን ይገኛሉ። በተያዘው መረጃችን በዓለም ላይ የመጀመሪያው ነው ተብሎ የታመነውና የሰው ልጅን ህይወት መሰረት ከባዶ ለመፍጠር የሚሞክረው አወዛጋቢ ፕሮጀክት ስራ መጀመሩ ተገለጸ። የጥናት እስካሁን ድረስ እንደኖር ይቆጠር የነበረ ሲሆን አሁን ግን የዓለማችን ትልቁ የሕክምና በጎ አድራጎት ድርጅት ገንዘብ በመስጠቱ ወደ ስራ መግባትም ተችሏል። ፕሮጀክቱ የሕጻናትን ዘረመል በወላጆቻቸውና በዶክተሮቻቸው ተመርጦ የተለየ ባሪ እንዲኖራቸው ያደርጋል። ወይም በቀጣዩ ትውልድ ላይ ያልታየ ለውጥ ሊያስከትል ይችላል በሚል እስካሁን ድረስ ሳይካሄድ ቆይቷል። የዓለማችን ትልቁ በጎ አድራጎት ድርጅት ዌልኮም ትረስት ፕሮጀክቱን ለማስጀመር አስር ሚሊዮን ፓውንድ የሰጠ ሲሆን ምርምሩ ብዙ ለማይድኑ በሽታዎች ሕክምናዎችን በማፋጠን ከጉዳቱ የበለጠ ጥቅም የማስገኘት አቅም አለው ሲልም የገለጸ ሲሆን የፕሮጀክቱ አካል የሆነው በኬምብሪጅ የሚገኘው ኤምአርሲ ሞሌኩላር ባዮሎጂ ላብራቶሪ ባልደረባ ዶክተር ጁሊያን ሳሌ ስለ ጥናቱ በባዮሎጂ ምርመራ ቀጣዩ እርድምታ ነውም ብለዋል። ወሰን ገደብ የለውም። የሰዎች እድሜ በሚገፋበት ጊዜ ህይወትን የሚያሻሽሉና እርጅናን ተከትለው የሚመጡ ህመሞችን የሚቀንሱ የህክምና ዘዴዎችን እየተመለከትን ነው። ይህም አካሄድ ተጠቅመን በሽታን የሚቋቋሙ ህዋሶችን ለመስራትና የተጎዱ የአካል ክፍሎችን እንደ በትና እና ልብ ያሉ የምንጠቀምበት እንዲሁም በሽታ የመከላከል አቅምን ለማዳበር እየሰራ ነውም ብለዋል። ተቺዎች ግን ምርምሩ የተሻሻሉ ወይም የተለወጡ ሰዎችን ለመፍጠር ለሚፈልጉ ህሊና ቢስ ተመራማሪዎች መንገድ ይከፍታል ብለውም ይሰጋሉ። ቢዮንድ ጂኤም የተሰኘ ቡድን ዳይሬክተር የሆኑት ዶክተር ፖት ቶማስ ሁሉም ሳይንቲስቶች ጥሩ ለመስራት በቦታቸው ላይ እንዳሉ ማሰብ እንፈልጋለን፣ ነገር ግን ሳይንስ ለጉዳትና ለጦርነት ሊታቀድ ይችላልን ብለዋል። የሰው ልጅ ዲኤንኤ ውስጥ ያሉትን ሞሌኪሎች ካርታ ያዘጋጀ ናቸውና በአብዛኛው በዌልኮም የገንዘብ ድጋፍ የተደረገለት ሂዩማን ጂኖም ፕሮጀክት የተጠናቀቀበትን 25ኛ ዓመት አስመልክቶ ለቢቢሲ የፕሮጀክቱ ዝርዝር ደርሶታል። በሰውነታችን ውስጥ ያለው እያንዳንዱ ህዋስም የሚያስፈልገውን የዘረመል መረጃ የሰነደ ዲኤንኤ የተባለ ምልክልም ይዟል። አብዛኛዎቹ ህዋሶችም ዲኤንኤ ይኸውም የተጠማዘዘ ረጅም መሰላል የሚመስሉ ውስብስብ የሆኑ ሞሌክሎችም አሏቸው። በሰው ጂኖም በአካላችን ውስጥ ያለው የተሟላ ዲኤንኤ ውስጥ የሚገኙት መሰላሎችም ወደ ሶስት ቢሊዮን ገደማ የሚሆኑ የ ኬሚካል መወጣጫዎችም አሏቸው። እያንዳንዱ መወጣጫ ከሁለት ኬሚካላዊ ንጥረ ነገሮች የተሰራ ሲሆን የሳይንስ ሊቃውንትም እነዚህ መወጣጫዎች ጥንድ ኬሚካሎች ብለውም ይጠሯቸዋል። የኬሚካሎቹ አጠቃላይ ቁጥር ደግሞ አራት ነው። እነዚህ ንጥረ ነገሮች ኤ ሲ ጂ እና ቲ ተብለው የሚጠሩ ሲሆን ይህንንም ስም ያገኙት እያንዳንዱ ቃል በእንግሊዝኛ ከሚጠራበት የመጀመሪያ ፊደል ነው። የሰው ልጅ ጂኖም ፕሮጀክት ሳይንቲስቶች ሁሉንም የሰው ልጆች ዘረመሎች እንደ ባርኮድ እንዲያነቡም አስችሏቸዋል። በሂደት ላይ ያለው አዲሱ ጥናትም ሳይንቲቲክ ሁማን ጂኖም ፕሮጀክት ተብሎ ይጠራል። የምርምር የስነ ህይወት ምርምርን ግዙፍ እርምታ ተደርጎ ሊወሰድ ይችላልም ነው የተባለው። ተመራማሪዎች የዲኒን ሞለኪል እንዲያነቡ ብቻ ሳይሆን የተወሰኑ ክፍሎችን እንዲፈጥሩም ያስችላቸዋል። ምናልባትም አንድ ቀን ሙሉ በሙሉ በሞለኪል በቤተ ሙከራቸው ውስጥ ሊፈጥሩ ይችሉ ይሆናል። የሳይንስ ሊቃውንት የመጀመሪያ ዓላማ የሰውን ልጅ ክሮሞዞም በተቀነባበረ መልኩ መገንባት እስከሚችሉ ድረስ ትላልቅ የሰውን ዲኒዎችን የመገንባት መንገዶችን ማዘጋጀት ነው። የሰው ልጅ እድገት ጥገናና እንክብካቤ የሚቆጣጠሩበትን ዘረመሎችን ይዛል። በዚህም የተነሳ ዘረመሎችና ዲኤንኤ ሰውነታችንን እንዴት እንደሚቆጣጠሩ የበለጠ ለማወቅ ማጥናትና ለመሞከርም ያውላል። የዌልኮም ሳንገር ኢንስቲትዩት ዳይሬክተር የሆኑት ፕሮፌሰር ማቴው ሆልስም እንደሚሉት እነዚህ ዘረመሎች መስመር ሲስቱ ብዙ በሽታዎች ይከሰታሉ። ዲኤንኤ ከባዶ መገንባት ዲኤንኤን እንዴት እንደሚሰራ ለመመርመርና አዳዲስ ንድፈ ሀሳቦችን እንድንፈትሽ ያስችለናል። ምክንያቱም በአሁኑ ጊዜ ይህን ማድረግ የምንችለው ህይወት ባላቸው ነገሮች ውስጥ ያለውን ዲኤንኤ ማስተካከል ብቻ ነው። የፕሮጀክቱ ስራ በቤተ ሙከራዎች ውስጥ ብቻ ተወስኖ የሚቀር ሲሆን ሰው ሰራሽ ህይወት ለመፍጠርም ምንም አይነት ሙከራ አይኖርም። ነገር ግን ቴክኖሎጂው ለተመራማሪዎች ከዚህ በፊት ታይቶ በማይታወቅ ሁኔታ በሰው ልጅ አናኗር ላይ ቁጥጥር እንዲኖራቸው ያደርጋል። ምንም እንኳን ፕሮጀክቱ ለሕክምና ጥቅም ለማስገኘት ይውላል ቢባልም ጨዋነት የጎደላቸው ሳይንቲስቶች ቴክኖሎጂውን አላግባብ እንዳይጠቀሙት ማስቆም አይቻልም። ሰው ሰራሽ ክሮሞዞም መፍጠር የሚያስችል ዘዴን የቀመሩት በኤድንበራ ዩኒቨርሲቲ የጄኔቲክ ሳይንቲስት የሆኑት ፕሮፌሰር ቢልም እንዳሉትም ባዮሎጂካል መሳሪያዎች የተሻሻሉ ሰዎች ወይም ደግሞ የሰው ዲኤንኤ ያላቸውን ፍጥረታት ለመፍጠር ሊሞክሩ ይችላሉ። አንዴ ጄኒው ከጠርሙስ ወጥቷል ሲሉም ተናግረዋል። አሁን ክልከላ የተደረገባቸው በርካታ ነገሮች ሊኖሩ ይችላሉ። ነገር ግን ተገቢው መሳሪያ ማግኘት የሚችል ድርጅት ማንኛውም ነገር ማቀናበር ከጀመረ እኛ ማቆም የምንችል አይመስለኝም ሲሉም ነው የገለጹት። ይህም ጉዳይ እጅግ አሳሳቢም ሆኗል። ወደ ቀጣይ መረጃችን ስናመራ ደሞዝ አልከፈለኝም በሚል ምክንያት አሰሪውን የገደለ ወንጀለኛ ይገኛ። ተከሳሹ ጌቱ መስፍን ይባላል። የወንጀል ድርጊቱን የፈጸመው ናሴ 27 ቀን 2014 ዓ.ም ከረፋዱ አራሳት ከ30 ሲሆን በቂርቆስ ክፍለ ከተማ ወረዳ አስር ለጋር ተብሎ ከሚጠራው አካባቢ ኖህ ሪል ስቴት ከሚሰራው ህንፃ 16ኛ ጅምር ፎቅ ላይ ነው። ሟች አጂብ ያሲን የተባለው ግለሰብ ከኖህ ሪልስቴት ኮንትራት በመውሰድ ከስሩ በርካታ ሰራተኞችን ቀጥሮ የሚያሰራ ግለሰብ ነው። ናሴ 27 ቀን 2017 ዓ.ም የዘውተር ስራውን ለመስራት ሰራተኞችን ወደ ስራቸው ያሰማራል። ተከሳሾችም ሟች የነበረበት ቦታ ጭር ማለቱንና ማንም አለመኖሩን እንደ ጥሩ አጋጣሚ በመውሰድ ደሞዜን ከለከልከኝ በሚል ምክንያትም በተፈጠረ አለመግባባት ሟች ሀጂብ ያሲንን ስራ እየሰራ ባለበት 16ኛ ፎቅ ላይ በፌሮ ብረት ግንባሩን በመምታትና አንገቱን በሽቦ ገመድ በማነቅና በማሰር ህይወቱ እንዲያልፍ በማድረግም ሟችን ከህንጻው ተሸክሞ በማውረድ የህንጻው መሰረት ስር የሚገኝ የተጠራቀመ ውሃ ውስጥም አስክሬኑን በመጣል ከአካባቢው ይሰወራል። የወንጀሉ መፈጸም ሪፖርት የደረሰው ፖሊስ የምርመራ ክፍሉንና የክትትል ኦፕሬሽን ን ቡድን በማዋቀርና በማቀናጀት ወንጀል ፈጻሚውን ለመያዝ በተደረገ ጥረት ተከሳሽ ጌቱ መስፍን ወንጀሉን ከፈጸመ በኋላ ምንም እንዳልተፈጸመ በነጌሌ ቦረና ከተማ በአንድ ተቋም ውስጥ ተቀጥሮ በመስራት ላይ እንዳለ በቁጥጥር ስር ሊውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በተከሳሽ ጌቱ መስፍን ላይ የምርመራ መዝገቡን በሰውና በሰነድ ማስረጃ በማጠናከር ለሚመለከተው የፍትህ አካል በመላክ ክስ እንደተመሰረተበት የገለጸው የአዲስ አበባ ፖሊስ ተከሳሽ ጌቱ ጥፋተኛ ሆኖ በመገኘቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በ አንድ አመት ጽኑ እስራት እንዲቀጣ እንደተወሰነበትም ገልጸዋል። ማንም ሰው ወንጀል ፈጽሞ ከሕግና ከማህበረሰብ ማምለጥ እንደማይችል የአዲስ አበባ ፖሊስ ጠቅላይ መምሪያ ጠቅሶ ያለመግባባት በሚፈጠርበት ወቅት በመነጋገር መፍታት ይገባል ሲሉ መልእክታቸውንም አስተላልፈዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስከንገናኝ ድረስ ቸር ቆዩልን።